ደግሞ ስድቡ ነበር ያስተናገድኩት። ሚኔ የት ነው ያገኛት? እስካሁን ድረስ አለኝ ሪኮርዱ። የት ነው ያገኛት? ሰባተኛ ስትሰራ ምን ቁምልኝ ስትሰራ፣ አንድ ጊዜ ሾርት አወጣት በዛው ቀረች። ደሞ እህት ነኝ ብላ ደግሞ አንዷ መጣች። ያ እና ደግሞ ሊመጣ ነው ወይ እንዳልኳት፣ ከዛ «ኧረ አባቴ አይደለም ይዛለት የመጣው አለችኝ። ዛሬ ነው የሚመጣው ያንቺ አባት አይደለም አልኳት ለእኔ ዛሬም የሚመጣው ተነጉዳ የሚመጣው ይን አባት አይደለም አልሻለችም። ኦፍኮርስ ለምን እዚህ አይደለም ለምን እንጨቆረን ላይገባ እኛም እኛ የምንሄደው መቼ እንደሆነ ታውቂያለሽ አልኳት። እሱ ሀብታም የሆነ ጊዜ ልንካፈል ግን እንሄዳለን አልኳት። እግዚአብሔር እድሜና ጤና ስጥ፣ መቼ ሀብታም አይሆንም ግን ሀብታም ከሆነ ልንካፈል፣ የዛኔ ሁለት እጃችሁን እንደዚህ እንደዚህ እያልኩ እሄዳለሁ። ምክንያቱም ግዴታ ነው። አሁን ግን አልኳቸው እሱ ይምጣ ምክንያቱም የሚመጣበት ምክንያት ስላለው ሰው ስለሆነሽ ሰው ስለሆነ ቁጭ ብለን ይጠበቅ። እሷም ስራ ላይ ናት። እኛም ስራ ላይ ነን። ቀዳምጭ ችግር የለውም። ስራ ላይ ናት። ከዛ አቦካችሁ እናንተ ዋይ ዋይ ዋይ አላችሁ። ቹ መጣ፣ እምናም መጣ፣ እንኳን ደና መጣ። ከዛ በስንተኛው እኛ ከዛ በፊት ከአንድ ወር በፊት ያ ሁለት አባትና ልጅ ተለቃቅሰው ቤተሰብ በሙሉ በኛ ቤተሰብና መስሎ ያለው ቤተሰብ በሙሉ ተለቃቅሰው ተታርቃለ። የተታረቅ ነው ግን ገንዘብ ልንረዳው የተታረቅ ነው። በነገሮች አባትነቱን ያ ዘራፍ ማለቱ አለውልሽ ስላለ፣ እሷም አለውልህ። ያ አባቴ ካስቀየምኩ ይቅርታል እና እኔ ነኝ ያስባልኩት ምንም ቢሆን በነገራችን ላይ የአባት ጥግ ነው። የአባት ጥግ ነው። የማልክደው ነገር ማለት የአባት ጥግ ነው። ሽንት ጨርቅ እኔ አልቀየርም በነገራችን ላይ እንደሌላ ወንድ ከስራ መጥቶ ደክሞሻል አንቺ ተኚ ያለኝ ነው። እሱ ብቻ አይደለም ብዙ ባህሪ ቢኖረው ትምህርቴንም እንድጨርስ ያደረገኛል። ምክንያቱም ትምህርቴን አልጨረስኩም ነበር ኦኬ፣ እነዚህ ሶስት ነገሮች ከኔ ጋር ያለው ችግር ከኔ ጋር ያለው ችግር ነው። እኔ ከሱ ቤተሰብ ጋር ያለኝ ችግር ከሱ ቤተሰብ ጋር ያለኝ ችግር ነው። ችግሩ እኔ ትምህርት ቤት ስመጣ መቀም ሰው ጥፊና ቦክስ ወይ ጭቅጭቅ፣ እሱ ሌላ ነው። ምክንያቱም በወጣው በመጣው ቁጥር ያለው ጭቅጭቅ ማለት ነው። እሱ ደግሞ አንድ ሰው የራሱ ሆነ ችግር አለበት በባህሪያ። ያ የኔና የሱ ችግር ነው። ስለነበረበት የበፊት ባህር የእሱና ናቸው የእሱን አይነት ችግር ነው። ያንን ግን እኔ ለልጆቹ እንዲህ እንዲህ ነው ብዬ አላወራም፣ መቼም አላወራም። ያም ያስበላይ ገባችሁ። ኤኒዌይ ስለ እሱ ብልግናም ስለነበረበት ምናምን እሱ እሱ ሌላ ነገር እና ወርቂቱ ቤታኩ፣ ይኸውልሽ እናንተ ሁለታችሁ ወይንም አንቺን የመሳሰሉትና ሳምሪን የመሳሰሉት ገና ብዙ ትሰራላችሁ። ይሄ አጉል ባህልና አመለካከትን ትለውጡታላችሁ፣ ትለውጡታላችሁ ለምን መሰለሽ? አንቺ ዛሬ እዚጋ ባትደርሽ ኖሮ እናትሽ ትላንትና ለምን አልፈለገች? አባት ትላንትና ለምን አልፈለገ ነው? ትላንትና እኮ አባትና አያት ምን ሰርተው ከኢትዮጵያ እንደመጡ ያውቁታል። እንዴት አድርጌ ልጆቼ ከአንበሳ ከአንበሳ መንጨቄን ጋር ወጣሁ። እኔ ሁለት ዓይነት ሬ ገዝቼ ነው የመጣሁት፣ በገንዘብ ተደራድሬ ነው ልጆቼ ነው የመጣሁት። ሳምሪ ያንን አታውቅም፣ ናቲ ግን ያንን ያውቃል። ልጆች ከአባታቸው ፍቅር ነው የሚፈልጉት፣ ከእናታቸው ፍቅር ነው የሚፈልጉት። ፍቅር ማለት ለልጅ የሚያስፈልገውን ነገር መልፋት አለውልህ ማለት ምንም ትሁን እናት አለሁ ማለት፣ እኔ እዚህ ሆኜ እዛ ሆነው አለሁ ነበር ብላችሁ? ፊቸራቸው እንዳይጨልም ነበር ማድረገው እግዚአብሔርን ይ ማለት ነው። እንገናኛለን በዚህ ዓመት በዚህ እያልኩኝ ያሳልፍኳቸውን አመቶች እኔ ና እግዚአብሔር ነው ናቀ። አንቺ ደግሞ ምን እንዳሳለፍሽ፣ ምን እንደደረሰብሽ አንቺና አንቺ ናችሁ ምታቀ እንዲያውም ልንገርሻ፣ አለ ነገ ትላንት ያረግሽው ነገር እኔ በበኩሌ ስህተት ነው። ግን ስህተት ነው ማለት ጥሩ ስህተት የመጥፎ ስህተት አይደለ፣ ጥሩ ስህተት። ምክንያቱም ምትናፍቂው ነገር ሊኖር ይችላል። ተፈጥሮ አይ የናፈቅሽው ሳታውቂው ውስጥሽ ያለ ነገር ሊኖር ይችላል። ናትነትን ልትናፍቂ ብትኖር ልሽ ደስ ይልሻል፣ ካጠገብሽ ብትን ደስ ይልሻል። ደስ ይብሳማል ቤተሰብ ግን ልጅ የሚወልደው ሊከበርበት፣ ሊቋደስበት፣ ሊባረክበት ሊጠቀምበት ግን አለ። መጀመሪያ እኔ ለልጆች የምንጠቀምኩኝ በዛች በድህነት በኮሳሳ እንትን ውስጥ ምን አደረግኩኝ ምን ከፈልኩኝ? እኔ የከፈልኩትን እግዚአብሔር ስላየነው ዛሬ ካሰይ? ምክንያቱም የከፈልኳቸውን እኔና እግዚአብሔር የምናውቃቸው የከፈልኳቸውን ጊዜያቶች፣ እንቅልፎች ለልጄ ብነግራት አታምንም። ግን እግዚአብሔር በእጃዙ ይክሰኛል። አንቺም የተከፈለልሽን፣ የተደረገልሽን በቤተሰብ የተደረገ ነገር ካለ የአንቺ ችግር አይደለም። ሊሆንም አይችልም ኦኬ። ጥፋተኛም አይደለሽ። እኔ ኮተት ውስጥ እናትየው እንዲናት እንዲናት እናትም በራሷ ያደረገችው የተፈጠረ ነገር ካለ ትክክል ናት። ታማም ሊሆን ይችላል። የቤተሰብ አለመስማማትም ሊሆን ይችላል። ምክንያቱም የኖረበት ነው የሚያውቅ። ማንም ጋለሞታ ማንም ለገንዘብ ብሎ ማለት ነው ለዩቱብ ገንዘብ ብሎ ሰላሳ አሁን ትላንትና የተቀመጠችበትን ያ ሰላሳ ያው ያወጣችሁ፣ ግን እኮ ብዙ ነች ሴትዮ ለቴሌፎኑ ያወጣችሁ፣ ቀጥታ የደወለችበት ሰውን ያደረገችበት ታይሟ ምናምን ስታስቤ ወደ ሺህ ብር ይሄዳል። የምታገኘው ግን ምንድን ነው ኃጢአትና ሰላሳ አየሮ ሰላሳ ዶላር ነው ኢትዮጵ ከፍላት፣ ከዚህ የበለጠ ይከፍላት እያንዳንዱ ተጠዳበት። የምትለው ሰላሳ ነው ከአንቺ የሚጠበቀው ቤታዩ ከአንቺ የሚጠበቀው ያ ሳምሪን መሆን ነው መሳቅ መጨነቅም የለብሽ። ቀን ያመጣታል። ከፈለገች ከፈለገች ራሷ መዳከር አለባት። ከፈለገች ዩቱቦች አሉ። ዛሬ ነው እንደምትፈልግሽ። እሷን እኮ እንጠይቃታለን እንዴት ነበርሽ? እስከዛ እኔ ባልጠይቃትም የሚጠይቃት ደፋር እኔ እንደዚህ ነገር ስ መግባት አልፈልግም። አንቺ ዛሬ የሆነ ቦታ ብትሆኝና ሶስት ልጆች ይዘሽ ድክር ድክር ብት አትፈልግሽ እሷ አትፈልግሽ እኔ የተረዳሁት ነገርም ስላለ ምክንያቱም አባትሽ አሜሪካን ቁጭ ብሎም አይደለም ያመጣሽ። ለምን አባትሽን ወደድሽ? ለምን አባትሽን ምክንያቱም ከወሪያቸው ራሱ ካወሩት ወሬ ራሱ መጀመሪያም አባትሽ ጋር እንደነበርሽ ነው፣ ራሳቸው ላይ ነው ነጥብ ያስቆጠሩት። ኦኬ፣ ካልቻለች ማሳደግ ካልቻለች አንድ ልጅን አንድ ልጅ ማሳደግ ካልቻለ አባት ነው የሚወስደው፣ አባት ካልቻለ እናት ነው የምትወስደው። ከእሷ ጋራ ለምን አመጣሽ? አይደለም እንኳን አመጣሽ መባል ያለበት በበሽታ ምክንያት የሚሆን በምንም ምክንያት በምን በተለያየ ችግርም ሊኖርባት ይችላል። ራሷን ለማዳን ነገ ሌላ ቀን ጠብቃም ይሆናል ያን ነገር ያደረገችው። ትኖርም አትኖርም ውሸትም ይሁን እውነትም፣ አንቺ ሀቢባን ኦኬ፣ ጓደኛሽ ናት። እርጅም ማለቱ ጥሩ ነው ግን ማድረግ አልነበረብሽ መጨረሻውን ቁጭ ብለሽ ማየት ነበረብሽ። ቁጭ ብለሽ ምክንያቱም ሳምሬ ያደረገችውን ነገር እኔ እንዲያውም እንዲህ እንዲህ አላልኳት አላልኳት ተይውን ያልኳት፣ ተይው እኛ አባት እናት የክፉ ጊዜም ናቸው። የፈለገ ነገር ቢሆን ስትከፍ፣ ምንም ስትሆኝ መግቢያ ናት እናት አባት። እች ሴትዮ አትጻፊ፣ ይህንንም መልዕክት አትስጭ አትጻፊ ዝም በይ፣ ልኬ ሳምሪ መጣሽ አይደለ ዝም በይ። የምትሰሚኝ ከሆነ ዝም በቃ ኢግኖርድ። አሁን ከትላንትና ወዲያ ስትደንሽ እሷ ከትላንትና ወዲያ አቀረበች፣ ጠፋች። አንቺ ገብትሽ ድብልቅልቅ አድርገሽ ያንን ሁላ ገንዘብ ሰርተሽ ወጣሽ አይደል? ትላንትና ለምንድነው ይነንተ የማያነሳሽው?